ሀገር የጠላው ምንድን ነው? ምግቡ አይጣፍጥም። እዚህ ኢትዮጵያ ውስጥ ለምንድ ነው ምግቡ አይጣፍጠው? አይጣፍጥም ይጸልዩበታል ምናምን። ሊጡን ሳይቦኩ ጸልየው ያቦኩታል። እሱ እሱ አይመችም፣ ያቃጥላል። በምስራቅ በኩል ተብሎ እንደዚህ ተብሎ አለ የሚቀመጥ እሱም፣ እሱ ምንድን ነው የሚያቃጥል እሳት ነው። መሬቱ ሳፈሩ እሳት። የእኛ ገር ይመቻል። እዛማ ለኑሮ ደግሞ መሬቱ ምናምኑ ለምግብ እዛ ይመቻል። ምግብ እዛ ምንድን ነው ይጣፍጣል። ክሬም ነው የሚበዛው፣ ኬክ ነው የሚበዛው። ኬክ አለ፣ ቾኮሌት ሁሉ ነገር አለ፣ ስጋው ሁሉ ነገር አለ። እዚህ እዚህማ በስማም እየተባለ ነው እየተባለ ነው ለታ ነው ነገር በስማም ሲበላ አይጣፍጥም። አረ ወደ ላይ ነው የሚለን አይጣፍጥም፣ ያቃጥለናል። በስማም ብሎ ኬክ ቢበላ አይጣፍጥም፣ ያለ ይመራል፣ ኬክነቱን ይለውጣል። በስማም ብሎ ቸኮሌት ቢበላ ሳይ ይመራል። ቸኮሌት እንዴት ይባላል? በስማም ተብሎ እኮ ቸኮሌት ሊሆን አይችልም አይችልም። እኛ ይመራል ሌላ ነው። እዛ አረብ ሀገር ስለሆነ ህግ አለ። ብዙም መጨፈር ምናምን ያው ያገቡ ህግ መንግስት ስለማይፈቅድ እንደዚህ አላየንም። እንደዚህ ግን ነው ፍሪ ነው። ሁሉም በጣም ተመችቶኝ ነበር ሁሉም ነገር ሁሉንም አይመችም እ አፈሩ አይመችም። ቤት ውስጥ ያሉት የሚለጠፋጠፉት ነገር ምስል፣ ምናምን ወስቱ አይመችም እንጂ ሌላው